ዛሬ ያየነው ነገር በጣም በጣም የሚያስደስት ነው። ይሄ ተቋም ከነበረበት ሁኔታ ስንጀምር የዛሬ ሶስት አመት አራት አመት ከነበረበት ሁኔታ ኮምፕሊትሊ እድገት አሳይቶ በፈጣን ሁኔታ እየተለወጠ ከቨሬጁም እየሰፋ ያለበት፣ አሰራሩም እየዘመነ ያለበት፣ ቴክኖሎጂውንም እየተጠቀመ ቅንጅታዊ አሰራሮችም እየሰፉ ተግባራዊ ምላሽ እየሰጡ ላሉት ስራዎቻቸው በጣም የሚደነቅ ነው። በጣም ደስ ብለው የማየሁት አመሰግናለሁ። ተቋሙንም እንኳን ደስ አላቸው ማለት ትፈልጋለ። መልካም እንግዲህ የደንብ ማስከበር ባለስልጣን ከምንከታተላቸውና ከምንከታተላቸው ተቋማት አንዱ ነው። በተለይ ደግሞ በየጊዜው አዳዲስ ነገሮችን እያሳየ ለማህበረሰቡ ቅርብ የሆነ በፊት የነበረበትን የገጽታ ችግር በሚገባ የቀረፈ ለሕብረተሰቡ እየቀረበ የመጣ የሕብረተሰቡ አገልጋይ መሆኑን በተግባር እያሳየ የመጣ ተቋም መሆኑን አይተናል። አንዱ የነበረው በክትትልና ድጋፍ አስተያየት ስንሰጥ የነበረው አንዱ ተቋሙ የጋን መብራት እየሆነ ነው። በጣም በርካታ ስራዎች ይሰራል። እነዚህ ስራዎች ግን በማህበረሰብ ውስጥ ገብተው የደንብ ማስከበርን ኃላፊነት እየሰራ ያለውን መልካም ስራ በደንብ የሚያሳይበት የሚገልጽበት መድረክ አልነበረም እና አንዱ እራሳችን እንዴት ነው ደንብ ማስከበር ከህብረተሰቡ ጋር የሚገናኝበት መንገድ ህብረተሰቡ ስራውን ድካሙን፣ ልፋቱን ህገ ውጥነትን የሚከላከልበትን አግባብ እንዴት ነው ላይ ሳይ የሚችለው አንዳንድ ጊዜ ተገቢ ያልሆነ አሉታዊ ነገሮች በተለያየ ሶሻል ሚዲያም ስለሚተላለፍ ያንን ተገቢ እንዳልሆነና በትክክል እየሰራ ያለው ነገር ምንድን ነው የሚለውን ነገር ሊያሳይበት የሚችልበት የራሱ ፕላትፎርም መኖር አለበት የሚል ነገር ነበር። የነበረ ነገርና ጋሪው ካየናቸው እና በጣም እንደ ትልቅ ተግባር ከወሰድ ናቸው። አንዱ የዚህ የሚዲያ በራሱ ሚዲያ የመቅረጽ ስራዎችን የማስተላለፍ ላይ ህብረተሰቡ እንዲዳረስ የማድረግ ስራ ላይ መስራቱ በጣም ትልቅ ነገር ነው። ይሄ ለሌሎችም በጣም አስተማሪ ነው ብሎ መውሰድ ይቻላል። አዲስ ሚዲያ እና ሌሎች ሚዲያዎች ካለው ነባራዊ ሁኔታ አንጻር እንደዚህ አይነት እንቅስቃሴዎችን ነው የአይነት ስራዎችን ተከታትሎ የመዘገብ እና ልክ እንደናንተ ባለቤት ሆኖ የማስተላለፍ ጉዳይ ላይ የራሱ ስንነት ይኖረዋል። ነገር ግን ተቋሙ ራሱ የሰራውን ራሱ ዘገባ ሰርቶ ዜና ሰርቶ ምናልባትም ዶክመንተሪ ሰርቶ በተለያዩ ሚዲያዎች በአዲስ ሚዲያ ብቻ ላይሆን ይችላል፣ በሌሎቹ ሚዲያዎች የማስተላለፍ እድሉ እና ስራውን ለህዝብ የማስተዋወቅ እድሉ በጣም ሰፊ ነው። ለህዝብ ማስተዋወቅ ብቻ ሳይሆን የህዝቡንም ቅሬታ የመቀበል ህዝቡ ይህን ካየ በኋላ በጥንካሬ በጉድለትም የሚያነሳቸውን ደግሞ ሀሳብ ተቀብሎ ደግሞ ተቋሙ ራሱን ለማሻሻል የሚሄድበትን መንገድ ለመፍጠር ይሄ ፕላትፎርም እጅግ በጣም ወሳኝና መሰረታዊ ነው። እንደ ሁልጊዜም ሁሉ ይሄ ተቋም ሪፎርም ሳይደረግ ራሱን በራሱ ሪፎርም አድርጎ ራሱን ያበቃና ለለውጥ የተዘጋጀ ተቋም ስለሆነ እኛም እንደ ቋሚ ኮሚቴ ትልቅ አክብሮትና ምስጋና ለዚህ ተቋምና በርቱ ለማለት ነው።